ሱመያ ሰይድ ከአዩ ጋር የረገጠበት ቦታ ላይ እኔ መርገጥ አለብኝ ብላ እንግዲህ እየዞረች ትገኛለች፣ እየተሽከረከረች ማለት ነው። ሱመያን አለማድነቅ ንፉግነት ነው። እውነት ለመናገር ልቧን ማለት ነው። እኔ በጣም አስገርማኛለች። አሰላሙ አለይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለው። ሰላማችሁ ይብዛ፣ በያላችሁበት ፈጣሪ ከክፉ ነገር ይጠብቃችሁ። እንግዲህ ዛሬም በሌላ ቆይታ ተመልሻለሁ። ቪዲዮው ላይክ እያረጋችሁ፣ ቤተሰብ ደግሞ ያልሆናችሁ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። ውድ ቤተሰቦቼ እንግዲህ ሱመያ ኢትዮጵያ ገብታ እያዳረሰችሁ ትገኛለች። እያዳረሰችሁ በቃ የሀገሯ ናፍቆት እየተወጣች ነው ያለችው። ልጆቿን ይዛ እንግዲህ ዘና እያለች ነው። አዩም እዛ እያለቀሳ እያለቃቀሰች እየዛተች ነው ከዛች ሁለት ቄብ ጅኖች ማለት ነው ጓደኛሞች፣ ሁለት ቄብ ጅን ናቸው። እውነት ለመናገር ማለት ነው እንደው ነገር እንደዚህ እንደዚህ ማባባስ ይወዳሉ። ሰይድም ያው እንግዲህ እስካሁን ወደ ሱመያም ና ብለው ወደ ሱመያ እንዳልሄደ ነው ከቪዲዮዎች ያየሁት የተረዳሁት። እንግዲህ እንሻላ ባለበት ሰላም ይሁን።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 እዛ የሆነ ሀራ እንትኑ ላይ ሀይቁ ላይ በጀልባ ምናምን ቆማ እንደዛ ትዝናና። የምር እንደዛ ጨዋ ሰይድ ለሰይድ አዝና አዛ ይመስላል እንደዛ ስ የእውነት መስሎች ነው አ አታገኛትም አንቺ አንቺ የምትይ ሰይድም ቢሄድ አያገኛትም። እሱ አንድ ሲጀመር እና ውድ ቤተሰቦች ሰዎች እንግዲህ እንደሰማችሁት ነው። ከጓደኛዋ ጋር ትለበለባለች ትለበለባለች ትለበልባለች ማለት ነው። እኔ ግርም ድንቅ ያለኝ ነገር ማለት ነው አሁንም አሁን ድረስ እንኳ ካዩ በላይ ካዩ በላይ በእውነት በሰውነት በሰብአዊነት ለሰይድ እየተጨነቀች ያለችው ስሜቱ እየታየኝ ያለው ሱመያ ላይ ነው። እውነት ለመናገር ማለት ነው። እንደዚህም እየዞረች ከዛ ከዚህ እየዞረችም ቢሆን ዛሬ ላይ አሁን በመጥፋቱ እኔ በቃ የሆነ ትክክለኛ ሰውነት እየታየኝ ያለው ለሰይድ እየተጨነቀች ያለች ያለችው ብዬ ማስበው ሱመያ ናት። አዩ ከአሁን በፊት እውነት ለመናገር ንግግሯም ያስጠፋል፣ ንግግሯ ራሱ አድራሻ ያስጠፋል። እውነት ለመናገር ማለት ነው ምንድን ነው ያለችው፣ እኔ ካሁን በፊትም ሌላ ቪዲዮ ላይ ተናግረዋለሁ። ሰላሳ አምስት ሺህ የቤት ኪራይ ነው የምከፍለው ከመብራትና ከውሀ ውጪ፣ እና ሰይድ የሆነ ነገር ቢሆን ቤት ኪራይ ማን ሊከፍል ነው ነው ያለችው። ይሄ ባሌ ጠፍቶብኛል ብላ ከምታስብ ሴት እንደዚህ አይነት ንግግር መውጣት የለበትም። እውነት ለሰው በሰውነትሽ ለሰው ለባልሽም፣ ትጨነቂ ሰው ብትሆኝ ማለት ነው። አዩ ይሄ ከአንቺ የሚወጣ ቃል አልነበረም። እውነት ለመናገር ማለት ነው። በጣም ነው የሚደብረው። ገኝ ሳስባችሁታል። ከጠፋ ሰይድ የሆነ ነገር ከሆነ ይህን ሁሉ ቤት ኪራይ ማን ይከፍላል? ማን ይከፍላል? በቃ ያስጨነቃት ነገር ያ ነው። በዛ ቪዲዮ ላይ ነው የተረዳሁት ነገር በቃ አንድና አንድ በቃ እሷ እንዳትቸገር ነው ስ በቃ ንግግሯ ሲያመላክት የተረዳውት እኔ እንደዛ ነው። ሰው በሚሊዮኖች ብር ባንክ ላይ አስቀምጦ ይሄዳል። እኔ እኮ በመቶ ሺህ የሚቆጠር ብር ነው አስቀምጦልኝ ሄደው። አስባችሁታል። እና እኔ በቃ ካዩ በላይ ራሱ አሁን አዩት ሚስት ነኝ ሚስት ነኝ እያለች ነው አደለ? እኔ ካዩ በላይ ራሱ ስትጨነቅለት በቃ እያዩ ያለሁት በቃ ልባሟ ሶመያ ሶመያ ነው። እኔ አሁንም ቢሆም ማለት ነው እና ትክክለኛ ሰው ትክክለኛ ሚስት ብላችሁ ስታዩ ምን ማን ነው የሚታያችሁ? እስኪ እኔ በቃ እንደ ሱመያ ሱመያ ላይ እንደማየው ነገር አዩ ላይ የሚታይ ነገር የለም፣ እውነቱን ለመናገር ማለት ነው። ጓደኛ መክራት ይሆን እሷም ከልቧ ይሄ ይሁን ባላቅም፣ እንደዚህ አይነት ንግግር ባሌ ጠፍቶብኛል ከምትል ሴት አይጠበቅም? ያስጨነቃት የገንዘብ ጉዳይ እሱ የሆነ ነገር ከሆነ ቤት ኪራይ ማን ይከፍልልኛል የሚለው ከየት አምጥቼ ከፍለዋለሁ የሚለው ወይም ደግሞ ከቤት ኪራይ እባረራልህ የሚለው ነገር ያስጨነቃት ነው የመሰለኝ። እንደዛ ነው። እንደዚህ አይነት ንግግር የማይባል ንግግር ነው። ይሄን ንግግር አይቶ እንግዲህ ሳይድ ዝም ብሎ በቃ ልለፈው ካላለ በጣም በጣም ያስከፋል። እውነት ለመናገር ማለት ነው እና እንሻላህ ሰይድ፣ ምንም አይሆንም ሰይድ። ኢትዮጵያዊ ሰው ነው። እኔ እንደሚታዩኝ በቃ እንደታየኝ ኢትዮጵያዊነቱ ነው የታየኝ። ምክንያቱም እኔ እዛ ሄጄ መንገድ ላይ ቢጠይቁኝ ሚስትና ልጆች ልፈልግ ነው ነምለው ነው ያለው። ስለዚህ ሰላማዊ ሰው ማንም ምንም አያደርገውም ብዬ ነው የማስበው። እንደ አጋጣሚ ሌባ ሌባ ኮ ግድ እዛ ጎንደር ስለሄደ ባህር ዳር ስለሄደ አይደለም ኮ። ሌባ አዲስ አበባ ላይ ሌባ አለ። ሌባ ፈጣሪ ከጻፈ ማለት ነው ፈጣሪ ከፈረደ ሌባ አዲስ አበባ ላይ ከእጅ እየቀሙ የሚሄዱ ሌቦች አሉ፣ አደለ? ጠባቂ ፈጣሪ ነው፣ አላህ ነው የሚጠብቀው። ስለዚህ ጠብቀው፣ የሆነ ነገር ቢሆን ምናምን ቢሆን ጎንደር ስለሄደ ሱመያም ብሎ ነው የሚለው ነገር፣ ይሄ በፈጣሪ አለመተማመን ነው። እውነት ለመናገር በቃ እሱ ፖለቲከኛ አይደለም፣ ገባችሁ? ፖለቲከኛ አይደለም፣ ሰላማዊ ሰው ነው። ልጆቹ ሚስቱን ሊፈልግ ነው የሄደው ይህንን ብሎ ደግሞ ቢጠየቅ ይሄንን ቢል ማንም ምንም ምንም አያደርገው። ሌባ የሆነ ነገር ቢያደርገው ለሚለው ደግሞ ሌባ ሁሉም ቦታ ላይ ያለ፣ ከሌባ ከእንደዚህ አይነ ሙሲባ አላህ ይጠብቀን ነው፣ ዱአ ነው። እና አዩ ከነ ጓደኛዋ እንደዚህ እየወጣች በቃ ነገር ስታጧጡፍ፣ እንደው ምላሳቸው እንደው ወይኔ ያረቢ ረኔንጫኔ። እንደው ሴት ልጅ እንደዚህ መላሷ ሲውለበለብ ከልክ አልፎ ደስ አይልም እውነት ለመናገር ማለት ነው። እና እንግዲህ ሱመያም የሰይድንም ጓደኞች እያገኘቻቸው ነው። ካሁን በኋላ ትደበቃለች ካሁን በኋላ ትሸውዳለች ብዬ አላስብም። ያሱ ነው ማን ነው ያሲን ነው ምናምን የሚባለው ልጅ ጋም ተገናኝታ እያወራች ነበረ። ካአሁን በኋላ አንቺን ፍለጋ እግራችንን ማንሳት የለብንም። ካሁን በኋላ እባክሽ በአላህ በቃ ከሰይድ ጋር ህይወታችሁን ምሩ። በቃ ሰላም አውርዱና ኑሩ እያላት ነበር። እኔ አልጠፋም፣ እዚሁ ሀረር ነው መኖር የምፈልገው ከተስማማ አንድ ሳምንት አዩ ጋር አንድ ሳምንት እኔ ጋ መኖር እያለ መኖር ከቻለ ይሄን ነገር ንገረው እያለች ነበር። ና እንሻላህ። ካአሁን በኋላ ትደብቃለች ትሸውዳለች ብዬ አላስብም። እንሻ አላህ። ያው ታውቃላችሁ፣ መግቢያ ላይ እያሳያችሁ ቪዲዮ ሰይድ ላዩ ቀለበት ሲያደርግላት ሀረር ላይ በጀልባ ላይ ሆነው ስትጮህ ነው። እዛው ቦታ ላይ ነው ሱመያ ያንን ስትጮህ ሁለቱንም በአንድ አርጌ ያስገባውላቸው ማለት ነው። እና ያው ቪዲዮውን ከመጀመሪያው ጀምራችሁ ስትከታተሉ የነበራችሁ ካላችሁ እዛ ነበር ሰይድ ላዩ ቀለበት ያሰረላት ማለት ነው ጋይስ። እና እንደውም ወደ የመን ሄዳለሁ ብላ ፔስታ ሊዛ ምናምን ሀረር ላይ እያዝናት ናምን ብለው እዛው ቀለበት አረጉ እዛው ጀልባ ላይ ሆና ሰይድ አመሰግናለሁ ምናምን እያለች ስትጮህ ነበረ ና እሱ መያም እዛው ላይ ሆና ስትጮህ በጣም ነው ምን የዛኩት ማለት ነው ጋይስ በቃ ምን ያክል እንደ ተናደደች ምን ያክል በቃ እንደ ተሰማት እሷም እየተነገረች ነው ተግባሩም ያስታውቃል ገባችሁ አደለ የምን ላይ ሆና እሱ እንደዛ እያለ እሷ ሁለት ልጆች ይዛ በስደል ላይ ተቀምጣ ምንም ሳያማክራት ሳያዋያት መጥቶ ሳያአዋያት መጥቶ ሌላ ትዳር ሲመሰረት እንደዛ አለማቸውን ሲቀጩ አለመናደድ አይቻልም። እና እሷም እያለች ነበር በጣም በቃ ስንጨረጨር ነበር። እዚህ ቦታ ላይ ሆነው ኬክ ሲጎራረሱ ምናምን እያለች ነበር ና እኔም እዚሁ ላይ ኬክ አሰርቼ በደንብ አዘጋጅቼ እኔ ቀለበት አደርግልሃለሁ እያለችም ለማለት ነው። አልሙሄም ምን ያክል ስትናደር እንደነበረ በግልጽ ያሳያል ማለት ነው። እንግዲህ ሱመያ አላህ ይጠብቅሽ። በጣም ልባም ሴት ነሽ ና ትክክለኛ ሚስት ነሽ ብዬ ነው ማስብ። ሻላ ደግሞ ይሄን ቂም በቀልሽን ከውስጥ ሻላህ አጥፍቶ ሰላም አውርዳችሁ፣ ሁሉን ነገር ትተሽ ለሰይድ ስቲ፣ ለልጆች አባት ስቲ፣ ሰላም አውርዳችሁ ተገናኝታችሁ ና ያለን ብዬ ተስፋ አደርጋለሁ። አዩና ቡኒም ነገር አታካብዱ፣ የምር ነገር አታካብዱ። እሷናት የሆነ ነገር ቢሆን እሷናት ምናምን ይላሉ። የሰይድ ወንድም ደግሞ እንደነገ እኮ ልጆቹ ልጆቿ ይጠይቋታል፣ አታደርገውም ይላሉ። የሆነ ነገር እንዲሆን እንዴት ብሎ ነው ሰው በልጁ በልጆቹ አባት ላይ እንደዚህ አይነት፣ ይሄ እናንተ ውስጥ ያለ ነገር ነው እንጂ ያለ ነገር ሆኖ ነው እንጂ። እኔ ሱመያን እንደዚህ አይነት መጥፎ ነገር ታደርጋለች ብዬ አላስብም። መስለ መናገር ማለት ነው እና ይህንን የሚያክል ሆና ይህንን የሚያክል ሆና ተበሳጭታ ግን መጥፎ ነገር የምታስብ ሴት ናት ብዬ አላስብም። ሱመያ እነዚህ የሚያማምሩ ልጆች እያሉ ከማን ናቸው ከማን የተገኙት? ከሰይድ ነው። ስለዚህ መልካሙን ነገር ነው እንጂ ለእሱ መጥፎ ነገር ትመኛለች ብዬ አላስብም። ኢንሻላህ፣ ሰይድም ደግሞ መልካም ሰው ነው። እንግዲህ ሰላሙን ያሰማን፣ ደስታቸውን ያሳየን። ሁለቱ ግን በጣም ነገር እያጧጧፉ ነው። ወላሄ እንዲህ ከልጆቹ እናት በላይ እኔ እኔ ብሳለሁ፣ እኔ ለሰይድ እቀርባለሁ አልሽምን ነው። አዩ ማለት ነው። እና ሱመያ የልጆቹ አባት ላይ እንዴት መጥፎ ነገር ታስባለች ብላችሁ ነው እንደዚህ አይነት ንግግር የምትናገሩት? እና ያቺ ቡኒ የምትባለው ማበቀ ነገር ማባባስ ነው ስርዋ ምናምን ምና። በፈጣሪ ብቻ እንግዲህ ኸይር ነገር ያሰማን። ሰይድንም አላህ ይጠብቀው ባለበት፣ ሱመያንም ከነ ልጆቹ አላህ ይጠብቃት። እንሻላ፣ ተገናኝተው በፍቅር የምናያቸው ያድርገን ማለት ነው። ውድ ቤተሰቦቼ፣ እንግዲህ ዛሬ የመጣውበት ቪዲዮ ይመስላል መስላል ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። ቻው።